ማንበብ እና ማጥናት ሳንፈልግ ማንበብ እና ማጥናት እንደምንጀምር ታውቃላችሁ። ይሄ ማንበብ ወይም ደግሞ ማጥናት አለመፈለግ ብዙ ተማሪዎች ላይ የሚታይ ችግር ሲሆን ለማንበብ ለየት ያለ ነገር መጠበቅ የለባችሁ። የሆነ ሞቲቬሽናል ቪዲዮ አይቼ ወይም ደግሞ የሆነ ማጂክ አይቼ ጥናት ጀምራለሁ ማለት የለባችሁ። በዚህ ቪዲዮ ግልጽ በሆነ መንገድ የማንበብ ፍላጎት ባይኖራችሁ እንኳን እንዴት በቀላሉ ማንበብ እንደምትጀምሩ በስድስት ስቴፖች እናያለን። እያንዳንዱ ስቴፕ ከተገበራችሁ እንኳን ደስ አላችሁ፣ በጣም ተመስጦ ላይ ናችሁ ይባላችሁ። በመጀመሪያ ስቴፕ የምናገኘው የአምስት ደቂቃ ብት ይባላል። ጭንቅላታችን በተፈጥሮ የተንዛዛ እና ከባድ የሆነ ነገር በጣም ነው የሚጠላው፣ በተቃራኒ ደግሞ አጭር ነገር ለማድረግ በጣም ይፈልጋል። ስለዚህ እዚህ ጋር ጭንቅላታችንን መሸወድ አለብን። የምታነቡትን ነገር በመጀመሪያ ደረጃ ታዘጋጃለን። ከዛ ያንን ያዘጋጃችሁትን ነገር ለአምስት ደቂቃ ብቻ አነባለሁ ብላችሁ ወዲያኑ ገልጻችሁ ማንበብ ትጀምራላችሁ። እመኑ፣ ሳታስቡት የሆነ ሰዓት ላይ ራሳችሁን እያነበባችሁ ታገኙታላችሁ። ይኸው ሳትፈልጉ ማንበብ ጀመራችሁ ማለት አይደለም። ይሄ የአምስት ደቂቃ። ሞቲቬሽናል ቪዲዮ ማየት አይጠበቅባችሁም፣ ሌላ ሌላ ነገር ማድረግ አይጠበቅባችሁም። ከእናንተ የሚጠበቀው የምታነቡት ነገር ማዘጋጀትና ከዛ በኋላ ይሄንን ነገር ለአምስት ደቂቃ አነባለሁ ብላችሁ ወዲያውኑ ገልጻችሁ መጀመር፣ ሳታስቡ ንባብ ውስጥ ትገባላችሁ ማለት ነው። በሁለተኛ ደረጃ የምናገኘው ስቴፕ ነው መተካፈል ነው። የብዙ ተማሪዎች ችግር እዚህ ጋር ነው። በአንድ ጊዜ አንድ ዩኒት አነባለው፣ አስር ገጽ አነባለው፣ አስራ አምስት ገጽ አነባለው ምናምን እንላለን ጭንቅላታችን በዛ ታይም በጣም የሚሰለችው ምክንያቱም አንድ ሁኔታ አነባለው ስትሉ ነገሩ በጣም ከብዶች ነው የሚታየው። ስለዚህ ያንን ነገር ለማድረግ ፍላጎት አይኖረውም ማለት ነው። በዚህ በተቃራኒ ደግሞ ይህን ነገር ለማድረግ ነገሮች መከፋፈል አለብን ማለት ነው። በዛን ታይም ግን ጭንቅላታችን ያንን ነገር ለማድረግ በጣም ይጓጓል ማለት ነው። ለምሳሌ አንድ ዩኒት ሙሉ አነባለው ከማለት ወይም ደግሞ 15 ደቂቃ ሙሉ አነባለው፣ 20 ደቂቃ ሙሉ አነባለው ከምትሉ ነገሮችን መከፋፈል ልመዱ። ለምሳሌ የሆነ አንድ ዩኒት ካለ ያንን ዩኒት ከዛ ዩኒት አንድ ቶፒክ አነባለሁ፣ አንድ ገጽ ሪቪው ያደርጋለሁ፣ አንድ ጥያቄ ይሰራለሁ እያላችሁ ነገሮችን ሲከፋፍሉ፣ በዚያ ጊዜ ጭንቅላታችሁ ያንን ነገር ለማድረግ እንዲጓጓ ታደርጉታላችሁ ማለት ነው። ስለዚህ የምታነቡትን ነገር መከፋፈል አትርሱ። ስተኛ ስቴፓችን ደግሞ አካባቢ የብዙዎቻችን ጠላት ስልካችን ነው። እንደምታውቁት በምናነብበት ቦታ ላይ ሌላ ትኩረት የሚስብ ነገር ሊኖር አይገባም። በቻላፍት መጠን የምታነቡትን ቦታ ንጹህና ጽዱ አድርጉ። ይህንን ስታደርጉ ጭንቅላታችሁ ሌላ ነገር ላይ ፎከስ ማድረግ ስለማይችል ስታነቡ ምንም እንከ ሊሆን አይችልም ማለት ነው። በዚህ ጊዜ ስልካችሁን ጥላታችሁ ብታደርጉ በጣም አሪፍ ነው። የምትጠቀሙ በስልካችሁ የምታነቡት በስልካችሁ ከሆነ ደግሞ ስልካችሁ ፍላይት ሞድ ወይም ሳይለንት ሞድ ላይ በማለ መጠቀም ትችላላችሁ ማለት ነው። ያው ከስልካችሁ የምታነቡ ከሆነ ነገር ግን በዛም በምታነቡበት ቦታ ላይ የምታነቡት ማቴሪያሎች በብዛት ትገኙ በጣም አሪፍ ነው። ምክንያቱም ጭንቅላታችሁን በዛን ታይም እዛ የምታነቡበት ቦታ ላይ የምታነቡት ነገር ካለ የማንበቢያ ቦታ መሆኑን ያቀል ማለት ነው። ስለዚህ ከማንበቢያ ጥቅም ውጭ ያሉ ነገሮችን ካጠገባቸው ስግዱ፣ ቦታችን ጽዱና ንጹ አድርጋችሁ ማንበብ ጀመሩ ማለት ነው። በአራተኛ ደረጃ የምናገኘው ትኩረት ማድረግ ያ ነገር ነው። ትኩረት የምናደርገው ነገር ሁሌም ማጥናትና ማንበብ የሚያስታውስ ነገር ሊሆን ይገባል ማለት ነው። ጭንቅላታችን አንድ ነገር ላይ በተደጋጋሚ በምናደርግበት ጊዜ የአንድ ነገር ሴቭ ያደርገዋል ማለት ነው። ሴቭ ያደረገውን ነገር ደግሞ እንዳገኘ በዚያን ጊዜ ምን ማድረግ እንዳለበት፣ ያ ነገር ላይ ምን እንደምንሰራ ያው ሲግናል ይልክልናል ማለት ነው ጭንቅላታችን። ስለዚህ በምናነብበት ጊዜ ፎከስ የምናደርግበት ነገር ማበጀት አለብን ለራሳችን ማለት ነው። ለምሳሌ ለማንበብ ሁሌም ስትሄዱ መብራት የምታበሩ ከሆነ ጭንቅላታችን መብራት በበራ ቁጥር ማንበብ እንዳለብን ይነግረናል ማለት ነው። ስለዚህ ያ ጭንቅላታችን ሲግናል እንደሚገለን የሆነ የምታነቡበት ቦታ ላይ ተደጋጋሚ የምታደርጉት ነገር ሊኖር ይችላል፣ ይገባል ማለት ነው። ለምሳሌ አንድ ተመሳሳይ ወንበር ላይ መቀመጥ ሊሆን ይችላል፣ በምታነቡበት ጊዜ ሻማ መለኮስ ሊሆን ይችላል፣ መብራት ማብራት ሊሆን ይችላል። የሆነ ጭንቅላታችሁ ያ ቦታ ላይ የማንበብ ፊል እንግዲህ ሰማ ማድረግ አለባችሁ ማለት ነው። ሁ አንድ ነገር ተደጋጋሚ በምታደርጉበት ነገር ጊዜ ጭንቅላታችሁ የሚያስበው ያ ነገር ማንበቢያ ቦታ ነው ጋር ማንበብ አለብኝ ማለት አለበት ማለት ነው። እናንተ በምታነቡበት ጊዜ የምትጠቀሙት ወንበር አንድ ወንበር ከሆነች ያቸው ወንበር ላይ ውጭ ቢሆን እራሱ እዛቸው ወንበር ላይ በተቀመጣቸው ቁጥር ጭንቅላታችሁ የሚያስበው ምንድን ነው? ማንበብ እንዳለብን ነው የሚያስበው ማለት ነው። ስለዚህ በምታነቡበት ቦታ ሁሌም ፎከስ ማድረጊያ ወይም ደግሞ ትኩረት ማድረጊያ ነገር ሊኖራችሁ ይገባል ማለት ነው። ሁሌም ማንበብ እንዳለባችሁ ማለት እንዳለባችሁ የሚያስታውሳችሁ ነገር መኖር አለበት ማለት ነው። አምስተኛ ስቴፓችን መሸለም ነው። ራሳችን መሸለም በጣም በጣም ትልቅ ነገር ነው። ለምሳሌ የሆነ ቶፒክ አይዛችሁ ወይም ደግሞ እያነበባችሁ እያላችሁ ከጊዜ በኋላ መሰላችሁ የማይቀር ነገር ነው አይደል? ከሆነ ስቴፕ በኋላ ይሰለቻችኋል። ነገር ግን እንዳይሰለቻችሁ ከፈለጋችሁ ወዲያውኑ ጭንቅላታችሁን የሆነ ነገር ይሄን ከጨረስኩ በኋላ የሆነ ነገር እንደምታደርጉ ራሳችሁን ማሳመን አለባችሁ ማለት ነው። ለምሳሌ በጣም ደስ የሚያደርግ ነገር ካለ የሆነ ቶፒክ ከጨረስኩ በኋላ ያንን ነገር አደርጋለሁ ካላችሁ ጭንቅላታችሁ ትኩረት የሚያደርጉ የቱጋሩ ያንን ማንበብን ከጨረሰ በኋላ የሚያገኙን ሽልማት ሪዋርዱን ነው የሚያስበው ማለት ነው። ስለዚህ በምታነቡበት ጊዜ ራሳችሁን መሸለም አትችሉ። ለምሳሌ ራሳችሁን በጣም ብዙ መንገድ አለ። የሆነ አንድ ነገር አንብቤ ከጨረሱ በኋላ ቲክቶክ ይጠቀማሉ ልትሉ ትችላላችሁ፣ ቪዲዮ ጌሞችን ይጫወታሉ ልትሉ ትችላላችሁ፣ ወካረጋሉ ልትሉ በጣም ብዙ ራሳችሁ የምትሸልሙበት መንገድ አለ ማለት ነው። ስለዚህ ሁሌም የሆነ ሪዋርድ ማስቀመጥ አለባችሁ። የሆነ ነገር ከማድረጋችሁ በፊት ሪዋርድ ማስቀመጥ አለባችሁ ማለት ነው። እዛ ሌብል ላይ ለመድረስ በጣም ነው የምትጓጉት። ስለዚህ በምታነቡበት ጊዜ ያለምንም መሰራጨት እዛ መጨረሻ ላይ የምታገኙትን ሪዋርድ ወይም ደግሞ ሽልማት በማሰብ ጭንቅላታችሁም እንድታነቡ ፖሽ ያደርጋቸዋል ማለት ነው። ለምንድ ነው ካላችን፣ መጨረሻ ላይ የምታገኙት ሪዋርድ ስላለ የምታነቡት ነገር እየወደዳችሁ ትሄዳላችሁ ማለት ነው። ስለዚህ ሁሌም ከማንበባችሁ በፊት ራሳችሁን የምትሸልሙትን ነገር ማዘጋጀት አለባችሁ ማለት ነው። የምትሸልሙት ደግሞ በጣም ደስ የሚላችሁ ነገር መሆን አለበት። ምክንያቱም በጣም በጉጉት እዛ ጋር እንድደርሱ ይደዳቸዋል ማለት ነው። ይሄን ነገር ነው እንዲ ማደርገው ብላችሁ በምታነቡበት ጊዜ ምንም መሰራጨት የሚባል ነገር ሳታዩ በጣም ደስ እያላችሁ እያነበባችሁ ሽልማታችሁ ለማግኘት ትሄዳላችሁ ማለት ነው። ስለዚህ ሁሌም ራሳችሁን መሸለም አትርሱ። ደስተኛው ስቴፓችን ደግሞ ከመሰላቸው በፊት ማቆም ነው። ጭንቅላታችን በጣም ደስ እያሉ የሚተወው ነገር በጣም ያጓጓል፣ በቀጣይ ቀን እሱ ለማድረግ ማለት ነው። ለምሳሌ የሆነ ምሳሌ ልስጣችሁ፣ ፊልም እያያችሁ እያለ ተከታታይ ፊልም ነው። ከዛ አንድ ፓርቱን የመጀመሪያ ፓርቱን ከጨረሳችሁ በኋላ ሁለተኛ ፓርቱን ለማየት በጣም ተጓጓላችሁ አይደለ? ከዛ በኋላ በጣም እየጓጓችሁ ነገ ያለው ካላችሁ ያ ቀን ያ ጊዜ እስከሚደርስ ድረስ በጣም እየጓጓችሁ ትጠብቁታላችሁ። ምክንያቱም እየጓጓችሁ ደስ እያላችሁ ስለጨረሳችሁት ማለት ነው። ነገርን በጣም እየሰለቻችሁ እየደበራችሁ ካያችሁ ቀጣይ ቀን ያንን ነገር ለማየት ምንም ሰንስ አይኖራችሁ ማለት ነው። ስለዚህ በምታነቡበት በጣም አሪፍ ሙድ ላይ እያላችሁ ማቆም ያለባችሁ፣ ሄዶ ሌብላችሁ ሄዶ ዝቅተኛ ደረጃ ላይ እስከሚደርስ ድረስ አትጠብቁ። የሆነ አሪፍ ሙድ ላይ እያላችሁ በቃ ማቆም አለባቸው ማለት ነው። ምክንያቱም በቀጣይ ቀን ያንን ለማድረግ ጭንቅላታችንም ደስ ይለዋል ማለት ነው። ማለት የአንዳንዶቻችን ችግር በጣም እስከሚደብረ እስከሚሰለችኝ ድረስ እስከማይገባን ድረስ የምናነብ በጣም ደስ እያለን አሪፍ ካቆምን፣ በቀጣይ ቀን በጣም ደስ እያለን ጥናታችሁን ለማቆም እስከምትሰለቻችሁ ድረስ አጠብቁ። ይሄ ቪዲዮ አጠቃላይ ጠቃሚ ነው በጣም ሰላም ደግሞ ሳብስክራይብ በማድረግ አበረታቱ። በቀጣይ ደግሞ ምን እንደሚሰራላችሁ እንደምትፈልጉ በኮሜንት ላይ መግለጻችሁ አትርሱ። ይሄ ቪዲዮ በጣም በጣም ተቀባይነት ያለው በቀጣይ ቪዲዮስ እስከምንገናኝ በሰላም ቆዩ።